የአዶናይ መታሰር ጉድ ያስባለው የትናንት ፍጻሜ በኢትዮጵያ ሆኖ ተመዝግቧል። ይህ ወጣት ኢትዮጵያ ሀገሬ ናት፣ ስለ ኢትዮጵያ ብዬ እሞታለሁ። ኢትዮጵያ የኢትዮጵያ ሕዝቦችና ኢትዮጵያ የማይለያዩ አንድ ናቸው ብሎ የሚሰብ ከአዶናይ ሁሌ እንደምናውቀው ማለት ነው። አሁን ትናንት ግን ለምን አረንጓዴ ቢጫ ቀይ የሚያሳይ የኢትዮጵያ ባንዲራ ፊትህን ላይ በቀለም አሳየህ በሚል እሱ ላይቭ ላይ እያለ ከላይቭ እንዲወጣና ብሎም ፊቱ ላይ የኢትዮጵያ ሀገሬ ባንዲራ ነው ብሎ ፊት ላይ እንትን ያደርገው ማለት ነው እንዲያስወግደውና፣ ከዛ የተፈቀደው ቀይና ብጫ ስለነበር ይህ ብቻ ቀለም ነው የሚፈቀደው እንጂ ሌላ ይህ የኢትዮጵያ ባንዲራ ነው የሚባል ነገር አይሰራም በማለት አፋጥጠው እንዳስቆሙት ስንሰማ ጉድ ብለናል። በሌላ ሀገር ስለ ሀገርህ ለምን አልተናገርክም? ስለ ሀገርህ ባንዲራና ክብር ለምን አልዘንበርክም ተብሎ ይታሰራል። በኢትዮጵያ ሀገራችን ግን ለምን የሀገርህን ባንዲራ ፊትህ ላይ ታሳያለህ? በሚል በአዶናይ ማለት ነው፣ በአዶናይ ስራ የተበሳጩ በሰዓቱ የነበሩ ፖሊሶች አስገድደው ማለት እዛ አዲስ አበባ ላይ የነበረ መሰናዶ ወይም ዝግጅት ከዛ ላይ እንዲወጣ አደረጉት። ሆኖም ደግሞ ከዛ እሱ ገብቶበት የነበረ ላይቭ ስትሪሚንግ ቲክቶክ ማለት ነው። አውቁ ማለቱ ይህን ማቁም አለብህ፣ ይህን ስርዓት አይደለም፣ ይህን አግባብ አይደለም። መጀመሪያ የተባልከውን ፈጽም፣ ፊት ላይ ያለው አስወግድ ብለው እሱ በቃ ምንም ማድረግ አልችልም ይህንን ከፊት ላይ ማስወገድ አለብኝ ብሎ ክፉም መጥፎም ሳይናገር ከፊቱ ላይ እያስወገደ እያለ ማለት ነው፣ ድንገት መጥቶም አንተ በቀጥታ የምታስተላለፈው በቲክቶክ እሱን አቁመውና የተባልከውን ስራ አሉት። ይህ በዛ ላይ በሪካርድ የነበሩ ሰዎች ተቀባበሉትና በኢትዮጵያ ተሞላ፣ ከኢትዮጵያ አልፎም በጎረቤት ሀገሮች ገባና ልዩ መሰናዶና ልዩ ርዕስ ሆኖ እንደቀጠለ ነው ማለትም ለሀገሩ ብሎ ባንዲራ ፊቱ ላይ ያደረገ ወጣቱ ለምን ባንዲራ ፊት ላይ አረግ ብሎ ከቲክቶክ እንዲወጣና በዛ ላይ ደግሞ ፊቱ ላይ ያለውም እንዲያስለቀቀው ደግሞ ተደረገ በሚል በኬንያ በዩጋንዳ ቤናሪቡና በደቡብ አፍሪካ ላይ በአዶናይ ምክንያት የተደረገው ጉድጉድጉድ እየተባለ ነው። በተለይም በደቡብ አፍሪካ ላይ የተላለፈው በቲክቶክ ዓለምና አንዳንድ ጋዜጠኞች እንደተናገሩት ይህ ወጣ ስለ ሀገሩ እየዘመረ ያለ ስለ ሀገሩ ለብዙዎች ባሳየ ሰዓት፣ ነገር ግን በዛ ሰዓት የነበሩ የጸጥታ ኃይሎች ይህን የማያደርግበትን መንገድ እንዲያቆሙ እንዲያቆመውም ለሱ ነገሩት ብለው አስተላልፈውታል። ምክንያቱ ይህ ታይቶ አይታወቁም። ስለ ሀገሩ ፊቱ ላይ ማድረግኩ ለሀገር ያለው ፍቅር ማሳያ ስለሆነ ነው እንጂ ሌላ እንደሌለው ይታወቃል። ስለዚህ በደቡብ አፍሪካ የተተላለፈው መልእክትም ይሄን ነው። አዶናይ የሚባል ወጣት ስለ ሀገሩ ባንዲራ ፊቱ ላይ ስላረገ አስወጡት እና አባረሩት አለ እውነት ሲናገር ይህ ቢጫ ቀይ፣ አረንጓዴ የኢትዮጵያ ባንዲራ በፈለከው ሰዓት አይደለም በዚህ በወጣቶች በተሞሉበት በሐዘንም ራሱ የኢትዮጵያ ባንዲራ ይደረጋል። ስለዚህ የዚህ ልጅ ጥፋቱ ምንድን ነው? መታሰሩ አሁን ታስሯል እየተሰማ ነው። ከዛ ላይቭ ወጥተዋል። ከላይቭ ደግሞ አልተመለሰም። አሁን ይሄን ያሳስራል ወይ ምንድነው? ገቦ ነው። ስለ ሀገሩ በላይቭ ላይ መጥፎ አልተናገረም። በተከለከለ ቦታም አልሄደም። በተፈቀደለት በስፖርት ቦታዎች ነው የሄደው። በስፖርት ቦታ ደግሞ የግድ ባንዲራን ታሳያለ የኢትዮጵያ ባንዲራን ታሳያለህ ሀገርን የምትወደው ማለት ነው። እነሱ ያሉት ግን እዚህ መሰናዱ ላይ የተፈቀደው ቀይና ቢጫ ቀለም ስለሆነ ከዚህ ውጭ ሌላ ማስተናገድ አይቻልም፣ ማንፈቅደሉ ነው፣ የኢትዮጵያ ባንዲራ ምልክት ፊትህ ላይ አድርገህ የገባኸው የሚል ጥብቅ የሆነ ማስጠንቀቂያና እርምጃ እንደወሰዱበት ነው አሁን እየወጡ ያሉ መረጃዎች ማለት ነው። የአዶና የቲክቶክ ወዳጆችና በተለይ ቲክቶክ የማይጠቀሙም ይህ ማነው ይህ ልጅ ማነው? የሚለ ነበረ። በትናንት በተደረገው ግን ሲሰሙ እንዴ ይህ ሀገር ወዳጅ ከታሰረ ሌሎቹ ምን ይሁኑ? የኢትዮጵያ ባንዲራን የሚያቃጥሉ፣ የኢትዮጵያ ባንዲራን የሚረግጡስ ምን ይፈረድባቸው? ወይም ይህን ከአንገቱ አልፎ ፊቱ ላይ ስለተሳለው ፊቱ ላይ ስላደረገው ነው የታሰረው አቁም ተብሎ የተከለከለው ይህ ግን አግባብ አይደለም። የሚሉ ሰዎችም አሉ። በተለይ የአዱናይ የቲክቶክ ወዳጆቹ ደግሞ ይሄ ፈጽሞ ትክክል ያልሆነ ስርዓት ነው። እንደዚህ መደረግ የነበረበትም የህግ ባለሙያዎችም ቢሆን ለአዱናይ እስከዚህ ድረስ መሄድ አልነበረባቸውም። ጥፋቱ ምን ላይ ነው? ስለዚህ አንዳንድ ጊዜ ኢትዮጵያ ኢትዮጵያ እንዳንል እያደረግን ያሉ እነዚህ የጸጥታ ኃይሎች ናቸው። ብዙ ትምህርትም አልወሰዱም፣ ብዙ ስለ ሀገር ፍቅርም አያውቅም። እነሱ የተማረቱን ብቻ ጨርሰው የተባሉትን የሚያደርጉ እንጂ አያገናዝቡም። በዛ ላይ እሱ ትህትና ስላለው እንጂ የተማረም ስለሆነ እንጂ አዶናይ የተባለውን ይህን አታድርግ ስለተባለ እሺ አለ። መጥፎም አልተናገረም፣ ጥሩም አልተናገረም። ጥሩ ተናግሯል፣ መጥፎ አልተናገረም። በእርግጥ ስለዚህ እንደ ሌሎቹ እንደነ ጆን ዳንኤል ቢሆን ኑሮ እንደ ጆን ዳንኤል አላረግም፣ አልወጣም፣ ከላይቭ ከፊቴ ላይ ይሄ የሀገር ባንዴራ ነው አላርግም ብሎ ቢከራከርባቸው በዚህ ምክንያት አድርገው አዶናይ ልክ እንደ ወንድማችን ጆን ዳንኤል ላይ ሌላ ፍርድና ሌላ እስር ቤት ይዳረጉት ነበር። እሱ ግን አዶናይ አውልቅ ሲባል እሺ አለ፣ አስወገደ። ከፊቱ ላይ ደግሞ ላይቭ ስትሪሚንግ አጥፋና ና ሲባል እሺ ከዚህ በላይ ምንም ማድረግ አልችልም ብሎ ለኢትዮጵያ ሀገሩ ለሌሎችን ለማሳየት የፈለገውን አጥፍቶ ከሁሉም ወጥቷል ማለት ነው። ስለዚህ ጆን ዳንኤል እኮ ስለተመላለሰባቸው ይሄን አላደርግም፣ ይህን ትክክል አይደለም ስላለ ነው እስካሁን ፍርድ ቤትን ሳይሄድ ማለት በፖሊስ እየመቀቀ ያለው። ስለዚህ ወንድሞቼ ይህን ጥፋቱ ምንድን ነው እስቲ በኮመንት ሳጥቷቸው አሳውቅን። የአዶናይ ጥፋት ምን ላይ ነው? አሁን የኢትዮጵያ ባንዲራ ፊት ላይ አድርጎ ስለወጣ ነው እንደዚህ የተባለው። እኛ ስህተቱን ፈለግንና ስህተቱን አጣ ነው። ይህ ለሀገሩ ፍቅር ያለው ማሳያ ነው፣ ፊት ላይ ማድረግ እኮ አንዳንድ እምነቶች የእምነት ኦርቶዶክስ ተዋሕዶ ተከታይ ይሆናሉ፣ ሌሎችም ደግሞ የሙስሊም፣ ሌሎቹ ደግሞ የፕሮቴስታንት እምነት ከዛም ያሉ ማለት ነው። የኦርቶዶክስ እምነት ተከታዮች ሲሆኑ መስቀል አንገታቸው ላይ፣ ፊታቸው ላይ ያደርጋሉ። ይህ ለምን ታደርጋለህ አይባልም። እነሱ የሚከተሉትን ሃይማኖት ነው የሚያራምዱት ማለት ነው። ሀገርህንም የሀገርህን ባንዲራ ከፈለግኩ እነቀሰዋለሁ ፊቴ ላይ ከፈለኩም ከያዘልኝም አይኔ ላይ እነቀሰዋለሁ። ስለዚህ ጥፋቱ ምን ላይ ነው? አሁን እንደዚህ የተደረገው። ስለዚህ ወጥቶ ለወጣቶችን ስራ ዕድል የሚፈጥር ካለው ከመጣው ለብዙ 30 40 ዓመታቶች የነበሩ ምን ይለኛል ምን ትለኛለች የሚለው አስተሳሰብ ወጥተው የራሳቸውን ዓለማ ይዘው እንዲወጡ ከመንግስት ስራ አገኛለሁ ብሎ የሚጠብቁ ወጣቶች እንትተው የራሳቸውን ስራ ፈጥረው የራሳቸውን መንገድ እንዲሄዱ የሚያደርጉ ወጣት ምክንያት ተደርጎ እንዲታሰርና ከነሱ ጋር እንዲመላለስ እንደዚህ ብለሃል፣ እንደዚህ ማድርጋል ተብሎ እንዲታሰር የሚደረገው ይህ የመንግሥት እጅ አለበት እየተባለ ነው ምክንያቱ? እሱ ቢመላለስባቸው ኑሮ እሱ ወዲያውኑ ነው ፖሊስ የሚያስገቡት። ለምን ይህን አድርግ ሲባል አላረግም ካለ፣ ይህን አጥፋው ሲባል አላጠፋም ካለ፣ በእርግጠኝነት እንደ ጃን ዳንኤል እጣው ይሆን ነበር። ስለዚህ እነዚህ ወጣቶች ሀገርን የሚያስጠሩ ወጣቶችን፣ የስራ ዕድል የሚፈጥሩ እስከ መቼ ድረስ እንነጠቃለን? ስለዚህ አዶናይም ብዙ ሳይቆይ አሁን ጀምረውታል፣ ነገ ደግሞ ያልቃል። አይታሰር ማለት አይደለም። አሁን ስለጀመሩ ነገ ደግሞ በሌላ ምክንያት ያገኛሉ። ይህ ወጣት ቲክቶከር ነው። በሄደበት ሰዓትም ካሜራ ይዞ ነው የሚንቀሳቀሰው። የግድ የሚያየውን ሁሉም ነገር እየቀረጸ ለወዳጆቹም ማሳየት አለበት። ስለዚህ እንደዚህ እየተከታተሉ እነዚህ የሰላም አስከባሪ ናቸው ወይም የህግ ጠባቃ ናቸው በማይታወቅ መልኩ እነዚህ ወጣቶች ስራቸው እየሄዱ እያበላሹባቸው ነው ስለዚህ ራሳቸው ስራ ፈጥሮ ፈረንጅ ማለት የውጭ ሀገር በፈጠራላቸው እድል ምክንያት ራሳቸውን ቀይረው እኛ እንደኛ ያሉ ወጣቶችም እድል ስራ ለመፍጠር ላይና ታች እያሉ ለምን እንደዚህ ይደረጋሉ ነው ዋናው ጥያቄ ወንድሞቼ። ስለዚህ የአዶናይ ትናንት የተደረገው ግን ብዙዎች አሳዝኗል። በኢትዮጵያ ያሉም በኢትዮጵያ ከኢትዮጵያ ውጭም ያሉ በጣም አዝነዋል። ይህ መደረግ የለበትም፣ ሀገርን አትውደድ ማለት ነው። ባንዲራህን ፊቴ ላይ አታድርግ እንደማለት ነው ተብሎ እየተነገረ ነው። ይህ ደግሞ የሚያሳየው እሱ ነው። እኔ የሀገሬን ባንዲራ ፊቴ ላይ አርጌ ከሄርኩ ይህን ማንፈቀደልህ ይህን ቦታ አይፈቀድልህም፣ ባንዴራ ማድረግ የለብህ ቦታዎች አሉ ተብሎ የሚከለከል ከሆነ የግድ የኢትዮጵያን ሀገሬ ባንዲራ አላረግም የሌላው ማድረግ አለብኝ ማለት ነው። ስለዚህ የሌላ ሀገር ባንዲራ ካረኩም ችግር ነው። ስለዚህ እንደዚህ አይነት ለአዶናይ ትናንት ላይፍ በነበረው ከባድ ነው። አሁን ላይ ደግሞ ገና ማዕቀብ እንደተሰጠው እየተነገረ ነው። ማለፍ የሌለበት ቀይ መስመሮችን አልፋሃል ወይም እያለፍክ ነው የሚል ሀሳብም ተሰጥቶታል። እቅድ አርግ፣ ፕላን አርግ፣ ይህን ሀገር እኔ ነው የምመራው እያልክ ነው፣ ከተሰጠህ ገደብ እያለፍክ ነው በጣም ስለዚህ ይበቃሃል የሚልም ማስጠንቀቂያ ለአዶናይ ተሰጥቶታል ማለት ነው። ይህ እውነት ነው። ይህ ልጅ ስለ ሀገሩ ወደታች የሚያወርድ ነገር ተናገረ ወይ፣ ስለ ሀገሩ ማለት ምስጢር አሳልፎ ሰጠ ወይ፣ በካሜራ አድርጎ የማይሆኑ ነገሮችን ሰራ ወይ ቢባል አልሰራም። ወጣቶች ቁጭ አትበሉ፣ አትጠብቁ፣ ቤታችሁ አትታፈኑ። መንግስት ስራ ይሰጠኛል ብለህ ቤት አትቀመጥ ነው ያለው። ስለዚህ ለዚህ ይህ አይገባውም ነበር ባይ ስለዚህ እናንተ ውድ ቤተሰቦቻችን ደግሞ በኮመንት ላይ ያሳውቅን፣ እንደዚህ መደረግ ነበረበት ወይ እንደዚህ ለአዶናይ ባይታሰር ታስሯል እያል ነው። ግን ቲክቶክም ገብቷል። ከዛ በኋላ አሁን ግን ማስጠንቀቂያዎቹ ግን እንደርዶው በአንድ ቀን እንደ ሞቶ ቪዲዮዎች መስራት አይችልም። ምክንያቱም ቀስ በል ተረጋጋ፣ የሚል ማስጠንቀቂያ ተሰጥቶታል እየተባለ ነው ያለው። ሁኔታ ወደ እናንተ እናደርሳለን። ከዚህ ስለተከታተላችሁን ከልብ እናመሰግናለን። ላይክ፣ ሰብስክራይብ እያደረጋችሁ አግዙን። ይህ ሁለተኛ ቻናላችን ስለሆነ ነው እና